በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ፣ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዝች ቀን የአባታችን የሊቀነ ጳጳስ ቁጥር 45ተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ድሚያኖስ አረፈ። ይህም አባት በአስቄጥሮስ በአባ ዮሐንስ አጽር ገዳም ከታናሽነት ጀምሮ መንኩስ መነኮሰ። አስራ ሰባት ዓመት ያህልም እየተጋደለ ኑሮ ድቁና ተሾመ። ከዚያ በኋላ በታርን ወደተባለ ገዳም ሄደ። ይሄውም የአባቶች ገዳም ማለት ነው። እርሱም በእስክንድሪያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረ አባ ጴጥሮስም ሊቀ ጳጳስና በተሾመ ጊዜ በሊቀ ጳጳስናው ሥራ ሥራ የሚረዳውና በስራውም ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ደመያኖስ ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ውሰደውና በሊቀ ጳጳስናው ሥራ እየተራዳ ከእርሱ ጋር እንዲቀመጥ አደረገው። እርሱም ትዕዛዙን ተቀብሎ ከእርሱ ጋር ተቀመጠ፣ ሰዎች ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኢጶስ ቆጶስ እና አዋቂዎቹ ሊቃውንት በአንድ ምክር ተስማምተው በእስክንድሪያ ከተማ ይህንን አባ ድሚያኖስን ሊቀ ጳጳስ እና ሾሙት። የአገልግሎቱም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁል ጊዜ ድርሰቶችን፣ መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያን ሁሉ ይልክ ነበረ። በአስቄጥሮስ ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ አሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ኅብስቱ ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ ሁለት ጊዜ ጽዋን እንደሰጣቸው በሉቅያስ ወንጌል ተጽፎ ያለ ምክንያት ያደርጋሉና ይህም አባት አባ ደሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈውን የወሬት ፋሲካ ምሳሌ እንደሆነ አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ግን ሕግ ግን የመድኃኒታችን ሥጋውን ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም ምንም እንዳይቀመስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለታሉ። ያልተመለሱን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። በዚያ በአባ ደመያኖስ ዘመንም የአንጾኪያ ሊቀ ጳጳስ ቴዎድሮስ አረፈ። በእርሱ ፈንታ የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾሞ የከፋች ሃይማኖቱንም የምትገልጽ መልእክት ወደዚያ አባት ድሜያኖስ ላከ። አባ ድሜያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥም እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘም። ይህም አባት ድሜያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካል እና በግብር ሶስትነታቸውን ከቅዱሳት መጻሕፍት ጠቅሶ ለዚያ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው እግዚአብሔር ዓለም ሳይፈጠር ከእሱ ጋር የነበረ ጥንትና ፍፃሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህች ምስጢርና እውቀትን የተመላች መልእክት ለአንቆጽያ ሊቀ ጳጳስ እና ወደ ሸሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሚዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚያ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይሄ ከሃዲ እስኪሞት ድረስ ለሀያ ዓመት ስሙን እንዳይጠራ አዘዛቸው። ይህም አባት ድሜያኖስ በተገጽሶዎች በመልእክቶች መንጋውን እየጠበቀ አርባ ሶስት ዓመት ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጾለት ይማረን። በረከቱም ከእኛ ጋር ትኑር ለዘላለም አሜን።